18 ክለቦችን እያሳተፈ የሚገኘው የ2017 ዓ.ም ተመረጥ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ሶስት ጨዋታዎች ብቻ ቀርተውታል። የቀሩት ሶስት ጨዋታዎች ወደ አዲስ አበባ መዲናይቱ መጠው ይደረጋሉ ቢባልም የዋሽታ ሆነው የቀሩበትን ሁኔታ እንመለከታለን። ኢትዮጵያ መድን ከ27 ዓመት በኋላ የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ ሻምፒዮን ለመሆን ወደፊት እየተንደረደረ ያለበትን ሁኔታ እንመለከታለን። ሁለት የትግራይ ክለቦች በመጡበት ዓመት ወደ ታችኛው ሊግ መውረዳቸውን አረጋግጠዋል። ውሉ አሉ አዲግራት ዩኒቨርሲቲና ሱልሽሬ ሰላም፣ ጤና ይስጥልኝ እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛያልኩኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ጅማሮውን በምስራቁ ከተማ ድሬዳዋ ያደረገው የ2017 ዓ ም የኢትዮጵያ ፕሪሚየር ሊግ በርካታ ክስተቶችን አስተናግዶ ሊጠናቀቅ ሶስት ጨዋታዎች ብቻ ቀርተውታል ማለት ነው። እንግዲህ በዘንድሮ ዓመት ከተጫዋቾች ጉዳት ከዲስቲቪ ስርጭት እንዲሁም ደግሞ ሌላም በርካታ ክስተቶችን አስተናግዶ እንግዲህ ሊጠናቀቅ ጫፍ የደረሰው የኢትዮጵያ ፕሪሚየር ሊግ ሰላሳ ሶስተኛ ሳምንት መድረሱ አይዘነጋም። በሰላሳ ሶስተኛ ሳምንት መራግብሮችም ግንቦት 25 ቀን ወደ ጨዋታ ሲመለሱ የመጀመሪያ ጨዋታ አዳማ ከተማን ከባህር ዳር ያገናኘው መራግብር በአዳማ ከተማ ሁለት ለባዶ አሸናፊነት ሲጠናቀቅ አርባ ምንጭ ከተማን ከኢትዮጵያ ቡና ያገናኘው ጨዋታ ደግሞ በአርባ ምንጭ ከተማ አንድ ለባዶ አሸናፊነት ሲጠናቀቅ ትላንት ማክሰኞ ደግሞ ድሬዳዋ ከተማን ከወልዋሎ አዲግራት ዩኒቨርሲቲ ያገናኘው ምራ ግብር በወልዋሎ አዲግራት ዩኒቨርሲቲ ሶስት ለአንድ አሸናፊነት ሲጠናቀቅ የሳምንቱ ታላቅ ጨዋታ ደግሞ ኢትዮጵያ መድንን ከቅዱስ ጊዮርጊስ እያገናኘው ምራ ግብር ዜሮ ለዜሮ ሲጠናቀቅ ሱልሽሬን ከሐዋሳ ከተማ ያገናኘው ደግሞ በርካታ ጎሎች የተቆጠሩበት በሐዋሳ ከተማ አምስት ለአንድ አሸናፊነት ተጠናቋል ማለት ነው። ሀሌ ሱሊማንም ብዙ ጎሎችን ማስቆጠር የቻለ ተጫዋችም መሆን ይችላል ማለት ነው። ሌላው መቀሌ 70 እንደርታን ከሲዳማ ቡና ያገናኘው መራ ግብር በመቀሌ 70 እንደርታ አንድ ለባዶ አሸናፊነት ሲጠናቀቅ ምሽት 12 ሰዓት ላይ ደግሞ ፋሲል ከተማን ከወላይታ ዲቻ የሚያገናኘው መራግብር ሲጠበቅ ነገ ደግሞ ሀዲያ ወሳናን ከመቻል ምሽት ዘጠኝ ሰዓት ላይ እንዲሁም ደግሞ ምሽት 12 ሰዓት ላይ ደግሞ ኢትዮ ኤሌክትሪክን ከ ኢትዮጵያ ንግድ ባንክ የሚያገናኘው ምራ ግብር ይጠበቃል ማለት ነው። እንግዲህ እስከ 33ተኛ ሳምንት ያለውን የኢትዮጵያ ፕሪሚየር ሊግ ስንመለከት ኢትዮጵያ መድን 64 ነጥቦችን በመሰብሰብ ፕሪሚየር ሊጉን ሲመራ ኢትዮጵያ ቡና 55 ነጥቦችን በመሰብሰብ ሁለተኛ፣ ባህር ዳር ከተማ 48፣ ሲዳማ ቡና 46፣ ቅዱስ ጊዮርጊስ 44፣ መቻል 43፣ ሀዲያ ሆሳና 43፣ አርባ ምንጭ ከተማ 42፣ ወላይታ ዲቻ 42፣ ሐዋሳ ከተማ አርባ አራት ኢትዮ ንግድ ባንክ 39 ድሬዲዋ ከተማ 39 ፋሲል ከተማ 38 ኢትዮ ኤሌክትሪክ 37 አዳማ ከተማ 35 መቀሌ 70 እንደርታ ከዛሬው ጨዋታ ጋር ማለት ነው 37 ት ሱልሽሬ 22 ወልዋሎ ዓዲግራት ዩኒቨርሲቲ 19 ነጥቦችን በመሰብሰብ እንግዲህ ከአንደኛ እስከ 18 ተኛ ደረጃ ያለውን ውጤት ማያስችለዋል ማለት ነው እንግዲህ በዘንድሮ ዓመት እንግዲህ ሁለት የትግራይ ክለቦች በመጡበት ዓመት መውረዳቸውን አረጋግጠዋል። ሎሎ ዓዲግራት ዩኒቨርሲቲና ሱል ሽሬ ማለት ነው እንግዲህ። ቀሪ ሁለት ክለቦችን ወደ ታችኛው ሊግ የሚወርደው ፕሪሚየር ሊጉ እጅግ አንዳንድ አላስፈላጊ የሆኑ ውጤቶችን በሜዳ ላይ ሲመዘገቡ እናያለን ማለት ነው። ይህንን ለማስቀረት ደግሞ አክሲዮን ማህበሩም ዴስቲቪ ከ33ኛ ሳምንት ጨዋታዎች በኋላ የዲስቲቪ ስርጭት እንዲኖር በማድረግ ጨዋታዎች በግልጽ የሚታዩበትን ሁኔታ መፍጠር የቻለበትን ሁኔታ እንመለከታለን። የዲስቲቪ ስርጭቱ መኖርስ እንደዚህ አይነት ክስተቶች እንዳይኖሩ ያግዳል የሚለውን እንግዲህ በጨዋታዎች የምንመለከት ይሆናል ማለት ነው እንግዲህ። 34ተኛ ሳምንት የፕሪሚየር ሊጉ መርሃ ግብሮች አርብ ሰኔ 6 ቀን ወደ ጨዋታ ሲመለሱ የሳምንቱ የመጀመሪያ መርሃ ግብር አርባ ምንጭ ከተማን ከቅዱስ ጊዮርጊስ የሚያገናኘው 9 ሰዓት ላይ የሚያገናኘው ጨዋታ ሲጠበቅ፣ ምሽት 12 ሰዓት ላይ ወላይታ ዲቻን ከባህር ዳር የሚያገናኘው መርሃ ግብር ሲጠበቅ ሌላው ቅዳሜ ማለት ነው ሰኔ ሰባት ቅዳሜ መቀሌ ሰባ እንደርታን ከኢትዮጵያ ቡና ጠዋት ሶስት ሰዓት ተኩል ላይ እንዲሁም ደግሞ ዘጠኝ ሰዓት ላይ ደግሞ ውልዋሉ አዲግራት ዩኒቨርሲቲ ከሐዋሳ ከተማ መሸት 12 ሰዓት ላይ ኢትዮጵያ ንግድ ባንክ ከሀዲያ ወሳን ሲያደርጉ፣ እሁድ ደግሞ ኢትዮጵያ መድን ከመቻል የሚያገናኘውን ጨዋታ ይጠበቃል ማለት ነው። ዘጠኝ ሰዓት ላይ የሚደረግ መርሃ ግብር ነው እንግዲህ ኢትዮጵያ መድን አንድ ነጥብ ማግኘት የሚችል ከሆነ ከ27 ዓመታት በኋላ ሻምፒዮን መሆን የቻለበትን ውጤት ያስመዘግባል ማለት ነው። እንግዲህ ምሽት 12 ሰዓት ላይ ደግሞ ሲዳማ ቡናን ከድሬዲዋ የሚያገናኘው ምራግብር ሲጠበቅ ማለት ነው። ሰኞ የሳምንቱ የመጨረሻ ሁለት ጨዋታዎች ማለት ነው። ዘጠኝ ሰዓት ላይ ኢትዮ ኤሌክትሪክን ከፋሲል ከተማ እንዲም ደግሞ ምሽት 12 ሰዓት ላይ ሱልሽሬን ከአዳማ ከተማ የሚያገናኙ መራ ግብር ይጠበቃል ማለት ነው። እንግዲህ ከነዚህ ጨዋታዎች በኋላስ ምን አይነት ውጤት ይመዘገባል የሚለውን ከጨዋታዎች በኋላ የምንመለከት ይሆናል ማለት ነው።